አንድ ሰው በህልሙ ከወንዝ ወይንም ከምንጭ ሲጠጣ ካየ ይህ የማያቋርጥ ቀጣይነት ያለው ገቢን እንዲሁም ቀጣይነት ያለው ኸይር ስራን ያመለክታል። አላህ የማያቋርጥና ቀጣይነት ያለው ኸይር ነገርን ሁሉ ይወፍቃል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ያላህ ሰላምና እዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በሕልማችን ውሃን ስንጠጣ ማየት የታላቁን የህልም ፈቺ የሙሐመድ ኢብኑ ሲሪን ረሂመሁላህ የህልም ፍቾችን አንድ በአንድ እናያለን። አብራችሁ ይቆዩ። ሙሐመድ እብኑ ስሪንም ሁሌም ህልም ሲፈቱ የሰዎችን ማንነትና ያለባቸውን ችግር ይጠይቋቸው ነበር። ምክንያቱም የህልም ፍች አንድ ወጥ የሆነ ትርጉም የለውም። ሁሉም ሰው እንደያለበት ችግርና እንደ ማንነቱ የህልም ፍቹም ይለያያል። በእሳቸው ዘመን ሁለት ሰዎች አንድን ተመሳሳይ የሆነ ህልም ያሉ። ህልማቸውንም ለማስፈታት ወደ እሳቸው ይመጣሉ። ሁለቱም ያዩት በህልማቸው አዛን ሲያረጉ ነበር። አንደኛው ሰው የሌባ ነበር። አንደኛው ደግሞ ጻድቅና አማኝ የሆነ ሰው ነበር። ሌባውን ሰውዬ እንዲህ በማለት ህልሙን ፈቱለት። አንተ ሌባ ነህ፣ በቅርቡ ትያዛለህ አሉት። ጻድቅና አማኝ የሆነውን ሰው ደግሞ ህልሙን ሲፈቱለት እንዲህ አሉት። አንተ ጻድቅ ሆይ፣ አንተ ደግሞ በቅርቡ ሀጅ ታደርጋለህ አሉት። እኛም ብንሆን እንደ ማንነታችንና እንደ ያለብን ችግር የህልም ፍቻችንም ይለያያል። ምንም እንኳ ተመሳሳይ የሆነ ህልምን ብናይ ተመሳሳይ ፍች ሊኖረው አይችልም። ምክንያቱም ለአንዱ ችግር የሆነው ለአንዱ ችግር አይደለም። ስለ ህልም አፈታት ይህን ያልካልኳችሁ፣ ወደ ዛሬው ፍቻችን እንለፍ። የዛሬው ፍቻችን በሕልማችን ውሃን ስንጠጣ ማየት ነው። ንጹህን ውሃ በህልማችን ስንጠጣ ማየት፣ ይህ እጅግ አስደሳች የሆነና ትልቅ የምስራችን የሚያመለክት ህልም ነው። አንድ የታመመ ሰው ንጹህን ውሃ ሲጠጣ ካየ በአላህ ፈቃድ ከበሽታው እንደሚድን ያመለክታል። አንድ የተቸገረና ገንዘብ ያጣ ሰው በህልሙ ንጹህን ውሃ ሲጠጣ ካየ በአላህ ፈቃድ የተባረከና ሐላል የሆነ እርዝቅን እንደሚያገኝ ያመለክታል። አንድ ተማሪ በህልሙ ንጹህን ውሃ ሲጠጣ ካየ በአላህ ፈቃድ የተባረከ እውቀትንና ኢልምን እንደሚያገኝ ያበስራል። ይህ ሰው ደግሞ የተጨነቀ ከሆነ በአላህ ፈቃድ ከጭንቀቱ እንደሚገላገል ያሳያል። በሁለተኝነት የምናየው የደፈረሰና የቆሸሸን ውሃ ስንጠጣ ማየት፣ ይህ ማስጠንቀቂያ የሆነ ህልም ነው። መጥፎ የሆነ ህልም ነው። ጥሩ ነገርን አያመላክትም። በአጠቃላይ ጭንቀትንና መከራን ነው የሚያመለክተው አላህ ከክፉ ነገር ሁሉ ይጠብቀን። አንድ ሰው በህልሙ ውሃን ተጠምቶ ከጠጣ እንዲሁም ከረካ ከጭንቀት መገላገልን ያመለክታል። አንድ ሰው በህልሙ ከወንዝ ወይንም ከምንጭ ሲጠጣ ካይ ይህ የማያቋርጥ ቀጣይነት ያለው ገቢን እንዲሁም ቀጣይነት ያለው ሀይር ሥራን ያመለክታል። አላህ የማያቋርጥና ቀጣይነት ያለው ሀይር ነገርን ሁሉ ይወፍቅ። በዛሬው ፕሮግራማችን አጠቃላይ የህልም ፍቻችን በህልማችን ውሃን ስንጠጣ ማየት፣ የምንጠጣ ውሃ ንፁህ ከሆነ ይህ መልካም ነገርን ሁሉ ያመለክታል። ነገር ግን በህልማችን የምንጠጣው ውሃ የደፈረሰ ወይም የቆሸሸ ከሆነ ይህ መልካም ነገርን አያመላክትም።